ሄሚ እኮ ትችያለሽ። ምን ልጅ በመኪና እኮ ነው አገላለጽ። አንቺ ቅኔ መጻፍ አንቺ በቃ አንቺ ትችያለሽ። እግዚአብሔር በቃ እንደዛ ነው በቃ ቅኔ ጻፉ። በቃ እንደ ሄሚ የሆነ ነገር ሲኖረው ማ አንድ ሰው በቃ የሆነ ኢሞጂን ምናምን ምን አምራ አድርጎ ነው ምሽም ሼር የሚያረገውና፣ ትችያለሽ፣ የምር እኮ ነው። እና ደግሞ የኔ በቃ ግልጽነትሽ ይመቸኛል ሁሉ ነገርሽና፣ የኔ ውድ የኔ ጀግና እና ብሩክ ወንድማችን እንኳን ተወለድክ። የቀራ ዘመን የተባረከ የሆኑ የደስታና የስኬት ዓመት ይሁን እንልክ። እና ልደት ማለት ልደት በጣም ደስ የሚል ነገር ነው፣ የተወለደበትን ቀን የምናስታውሰው። እና ልደት በጣም ደስ የሚል ነገር ነው። እዚች ጋ ደሞ የጻፋችሁት ነገር አይታችሁታል አንብባችኋል ብዬ አስባለሁ። በጣም ደስ የሚል ጥቂስ ነው የሚላችሁት። በቃ አገላለጽ ሄሚ ነው የሚላችሁት። የምርኮ ነው አገላለጽ። ትችላለች ቅኔ መጻፍ ትችላለች። ማንሽም ዩቱፎሮ የተባልሽ ማለት ነው። ቅኔ ከሄም ተማሩ አንዳንዶች፣ ነው እኔ ሀቁ ነው የምናገረው፣ ሀቁን ነው ጠላኝ ብዬ መቼም አልከፈኝም። ለሰው አይደለም ነው እና፣ ስለ ሄምም ስለ ብሩክ አንዳንድ ሲናገር እንዲ ብዙ ሰዎች ሲሰድቡኝ ያላቸሁ ሲደቡኝ ነው ምካል። ስድብ እኮ እኔ ጠንካራ እንዲሆን እና በቃ የበለጠ በቃ እንዲ እንዳውቅ ቤ የበለጠ ደግሞ ሁሉም ነገር ደፍሬ እንደሰራ ያረገኛል። ገባችሁ? ሲደቡኛ የኔ ጀግና የኔ ኩሩ ሴት። እና አዎ፣ ልክ ነሽ። እንደዚህ የተጎራረሳችሁ ቀን እኮ በጣም ደስ የሚል ቀን ነው። አዎ ባሪው ነው እኛም እኮ ያኔ እንድትሆኑ የፈለገ ነው። ያን ጉርሻ አይተን እኮ ነው በጣም እና እና አሁን ግን የቀራ ዘመናችሁ ላይ ቡሩክንም ያው እግዚአብሔር ይጠብቅ ባለህበት ቦታ። እኔ ስለ ቡሩክ ሲናገር ቡሩክ የቡሩክ ጥላቻ ነው አይደለም ደሞ ነው እና ነው። የኔ ደስታ የኔ ዓለም አንተን ይመስላው በዚህች ምድር ላይ የለም ሲመኝማ እንዳንተ አይነት ሰው ጭራሽ እንካን የለም። እቺ እንካን ወደትኩት አንተን ያወኩትን ያጎረስከን ወይ ነብረት ይላል እግዚአብሔር። ደስ የሚል አይታችሁታል? በጣም ነው። እኔ በጣም የሚገርመኝ ነው እና ይምርኮ ነው። እኔ ከዚ በፊት ማለት ነው ብሩክ ነው የሚያገናኙት ቀን እና ዊና እና ሙቪ ነበረው ያገናኙት ያኔ ማለት ነው ምን ይልኝ ልጆች ግን ቢቀጥሉ አንድ ነው ቢቀጥሉ ብዬ የተመኘው ነበር። ያኔ ደግሞ ዩቱብ አልሰራም ነበር። ገባችሁ አይደ? ዩቱብ አልሰራም፣ ግን ቲክቶክ ይጠቀማለኝ። ገባችሁ አይደ? እና እያየው ነው። ሄሚ ግን ሄሚን አቃት አለው ሄሚ ነበሩ እና ማን ነው እና ብርሽ ጋር ሲተሰራ ራሱ በጣም ጀግና ሴት ነች። ያኔ ራሱ ማለት ነው እና ደግሞ አገላለጽ ትችያለሽ፣ እግዚአብሔር አገላለጽ ዋው ነው እግዚአብሔርን። አንተን ቡራ ማለት ነው። አንዳንዴ ላየ ሆን ነገር ሲኖር በኢሞጂን ሳይሆን ማለት ነው በቃ በጽሁፍ ግለጽላት። እሺ እንደዚህ ስላችሁ ደግሞ እንዳይከፋችሁ፣ ሀቁ ነው የምናገረው እና ምንም እና ሄምዬ የኔ ቆንጆ የኔ ጀግና የኔ አንበሳ እንደ ተዋደዳችሁም እንደ ተፋቀራችሁም እስከ ጥግ ድረስ እግዚአብሔር ይምራችሁ። ያሰባችሁ ነገር ሁሉ ይሳካላችሁ። ጠላት ይያዛችሁ። እኛ እኛ ሆናላችሁ አንዳንዴ አንድ አንድ ስለነሱ እናወራ። እኛ እኮ ምንም ያገባን ነገር የለም። ገባችሁ? አንዳንዴ ነገር ወይም እንደ ተማርካችሁ የኔ ነገር እናወራለን እንጂ ቡሩክና ሄሚ እንደዚህ ሆኖ እንደዚህ ሆኖ ማለት አይደለም። ቡሩክና ሄሚ በቃ እንዴት እንደሚዋደዱ አይታችሁ ተላለ። እኛ ሲላለን ደግሞ ምን ነገር ምን እንደምንና ሄሚ የምትወደው ነገር ወደዋለሁ ዛሬ እንደ

ወይም ሄሜ ያለ ብሩክ ባታ ቤዶስ የተሰራ እንዴት እንደሚደብረኝ ብታውቁ፣ የውስጤን የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው። ለሰው ልጅ ውስጤን ማስረዳት አይጠበቅብኝም። ገባችሁ? እናንተ ደግሞ ስለ እኔ አወቃችሁ አላወቃችሁ ምንም ትርፍ ምንም የለም፣ የሚቀንሰው ነገር የለም። ገባችሁ? አይደ አወቅሽ አላወቅሽ ስለ እኔ፣ ይሄ ምን አይነት ሰው እንዲሆን አወቅሽ አላወቅሽ። አይዶንኬ ረቦ ከአንድ ኢንቲም ስለ አወቅሽ ደግሞ ምንም የሚጠቅመው ነገር የለም። ስለዚህ እንደዛ ነው የምላችሁት ምንም ለማለት ትችላላችሁ መፍታቸው ነው እና አያገባኝም ማለት ነው ገባቸው ይሄ ደግሞ በቡሩኪና በሄሚ ደግሞ ቢዶ በማሰራት መቼም ነው የማላቆው መቼም ነው ማልተው እያልኩ ሹቁ ነው እየተቃጠልሽ መዋጥ ትችያለሽ እየመረርሽ ዋጭ ሴትዮ ገባሽ አይደል እና ለማንኛውም እንደዛ ነው የምላችሁት ስለ እኔ እና ስለ ማንነቴ ለማንም ማስረዳት አይጠበቅብኝም እና ቡራና ሄሚ የማቻችሁን እንኳ እኔ እና አንዳንድ ሰዎች ስለምትገርሙኝ ነው። ኦኬ፣ በጣም ምነው የምትገርሙኝ። ኦኬ ቡሩጥ ላቸው አለብሽ ምናምን ምናምን፣ ለአንድ ሰው እኮ እኔ ውስጥ ይወቅ ብዬ ለማንም ሰው ማስረዳት አይጠበቅብኝም። ገባችሁ። ውስጤ ላይ ያለው እኔና እግዚአብሔር ካወቀ ነው ይበቃኛል። ገባችሁ። ሰው ልጅን ደግሞ እኔ የሚወደውን ሰውን በቃ ውስጤ ላይ ይሸዝ አያ አያገባችሁም ሲጀመር። ገባችሁ አይደል በቃ ምንም ማለት ትችላላችሁ እና ሕይወት የላችሁም ወይ ትላላችሁ? ሕይወት ማ ሕይወት ነው ያለኝ ውዶች፣ ገባችሁ? የራሳችሁ ሕይወት ይልንት ያለሽ እንዴ ቢዶ ወጥቼ ቢሎ ስለተናገርኩ ምናምን እኔ ሕይወት የሌለ ሰው ነው ሰዎች ማለት ነው ያለ ሕይወት ማን ይኖራል ብለሽ ታስቢያለሽ? ሕይወት የሚገርም ሕይወት ማለት ነው በዛው ለማናኛውም ማለት ነው የማያገባቸው ነገር ውስጥ አትግቡ፣ የማይመለከታቸው ነገር ውስጥ አትግቡ። አይመለከታቸውም፣ አያገባችሁም። እኔ ደግሞ የተሰማኝ ነገር እናገራለሁ። ቡራና ሄሚ ደግሞ በቃ ፋ ድምቅ በሉ። ሁሌም ማለት ነው ደምቃችሁ ታዩልኝ። ምንም የሚለው ነገር የለም። ቡራ ደግሞ እንኳን ተወለድክ የቀራ ዘመን የተባረከ ይሆን። የሄሚ ሸባላ፣ የእኛ ወንድም፣ የእኛ ቀብራራ፣ የሄሚ ባል፣ የወደፊት የሄሚ ልጆች አባት፣ የማችግ ኖርል አባት ሺህ አመት ማለት ነው ክፉ እንዳይነካ ገባ እና እንወደሃለን። እና ከብራለን። ይሄን ቢዶ ጨርሳችሁ ሲሙ አይ ጨርሰን አንተማን ማግቢያ ላይ ያየ ነገር ነው የምትሉን ከሆነ ምለው ነገር የለም። እና እንደዛ ነው የምራችሁት ነው። በጣም ተመችቶኛል የኔ ግልጸኛ የኔ ጀግና ኑር አንቺን ያወኩበት ደስ ይለኛል። ገባሽ በሚዳም ቢሆን በጣም ነው ደስ የሚለው። እንኳን የማወኩሽ ይለሻሉ እናቴ። የቀራ ዘመንሽ የተባረከ ይሆን አንቺ ማለት ነው ይመችሽ። ለማንኛውም በጣም ወድሻለሽ እናት። በይ መልካም ቀን ይሁንላችሁ። ቪዲዮን ላይክ፣ ሼር አድርጉ የተመቻችሁን ነገር ኮሜንት ላይ ጻፉ። በይ